ሰላም ሰላም ውድ የሳቅ ስፖርት ተከታታዮች፣ ሳቅ ስፖርት በሌላ ስራ ተመልሷል። መልካም ቆይታ። ዶሮ ስትጠግብ ስታበዛ ሩጫ ሄዳ ታሸታለች የመድፍን አፍንጫ አለያገሬ ሰው መሬት አይንካይም ብላ ኳስ ላይ የምትቀመጥ አንዲት ቀበጥ ዶሮ ሰሜን ለንደንን የኔ ነው በማለት ኤምሬትስ ስቴዲየም ላይ ለግማሽ ሰዓት ያክል የያዙኝ ልቀቁኝ ስትል እያስቸገረች እንደነበር የመድፉ ረዳት አቶ ሚካኤል አርቴታ በንዴት ሀሳባቸውን ገለጹ። ሊይዟት ሲያባረሯት የነበሩት እነ የቆመ ኳስ ሁላቸውም ፈርተዋት፣ በመጨረሻም ትሮሳርድ የቀኝ ክንፏን መጥቶ አላት። ከዛ በኋላ በክረምቱ በአንድ ሚስድ ኮል ብቻ ከዶሮዋ በራፍ ተመልሶ መድፉን የመረጠው ኤብረች ሚዜ በሶስት ቢላ በታትኖ ገነጣጥሏታል ሲል ቶማስ ፍራንክ እንባ እየተናነቀው በለፈለፉ ባፊጠፉ እያለ ከኤምሬትስ ስቴዲየም ጃኬቱን ኮበለል አሉ። ሲያቃጥ በዶሮዋ መበታተን ክፉኛ የተናደደው ብራዚላዊው ሪቻርልሰን በማናለብኝነት ቤቱን ጥሎ ሲዝረከረክ የነበረው ዴቪድ ራያን አየር ላይ አንሳፎ እንዳሞራው እንዳሞራው እንዳሞራው በሰማይ ብረሪ እያለ በጃኪ ጎሲ ስልት ወደ ስፔን ማድሪድ በመረብ አሽጎ ልኮታል ሲል ቶማስ ፍራንክ ለሳቅ ስፖርት ጉዳዩን አብራርተዋል። ይህ ሳቅ ስፖርት ነው። መልካም ቆይታ።